ማንንም ላምጣ ማንን፣ አይመለከትህም። ሰማኛ አይመለከትህም። ምን ትርክ እንዲል አልፈልግም። ምርኪ ምርኪ ነው። ሰላም፣ እንዴት ናችሁ ውድ ቤተሰቦች፣ የዮናይል ፕላስ እንዲሁም የሁላችንም የፕላስ ፋሚሊዎች እንዴት ናችሁ? ዛሬ ባለፈው ቪዲዮን እንዳያችሁት ከናፍቆት ጋር የሆነ ነገር ተፈጥሮ ነበረ። እሷ አዲስ ምዕራፍ ጀምሬያለሁ ብላ ያው ለእኛ ስትነግረን የተፈጠረውን ሁኔታ ይታችሁታል። እኔ ደበረኝ ምናምን በእነሱ ፍቅር የቀናው ምናምን የሆነ ምቀኛ የሆንኩ ያክል ተሰምቷቸዋል። ያው እንዴት እንዳሰቡት አላቅም። እኔ ግን ሀሳቤ እንደዛ አልነበረም እና ዛሬ ያው ካልተገናኘን ብለው ሚኪ ደውሎልኛል እና አብረው ሆነው እየመጡ ነው እዚህ እየጠበኳቸው ነው። ይመስለኛል ሀሳባቸው እኔ ደበረኝ የተጣላን ምናምን ያኮረፉ መስሏቸው እኛን ለማስማማት ነው ሀሳባቸው የሚመጡበት እኔ ግን ያው እንደሚያስቡት አይደለም። ለምን አልደበረኝም፣ አልከፋኝም። እስኪ ይምጡና የሚሉትን አብረን እናያለን። የኔንም ሀሳብ በዛው እነግራቸዋለሁ። ብቻ እስኪ እንጠብቃቸው የሚሉትን አብረን እናያለን ከካሜራው ጋር እኔም ካሜራውን ከነ ካሜራ ማኔ ነው እዚጋች የምጠብቃቸው ካሜራ ፊት የሚሉትን በደንብ እንሰማቸዋለን። ከዛ የኔንም ምላሽ በስነስርዓት እንሰጣቸዋለን። ከዛ የሚፈጠረውን አብረን እናያለን ቤተሰቦች እና ሰብስክራይብ ላይክ እያደረጋችሁ ቪዲዮን እስከ መጨረሻው ብታዩት ትዝናኑበታላችሁ ብዬ ተስፋ አደርጋለሁ። የፕላስ ፋሚሊን ሰብስክራይብ በማድረግ ተቀላቀሉን ቤተሰቦች፣ እንወዳችኋለን። እስኪ አብራችሁን ቆዩና የሚፈጠረውን አብረን እናያለን። ይመቻችሁ። ያው ዛሬ ለምን እዚህ ድረስ እንደጠራነህ ታውቃለህ? ለምን ልናገኝ እንደፈለግን ምናምን መቼስ ገብቷል ብዬ አስባለሁ። ባለፈው ልካ አልሰራል በጣም አስደብረህን ረግጠህን ሄድከው እዛ ፕሮግራሙ ላይ እና ምንድን ነው እንደዛ የደበረህ? ለምንድን ነው ለምንስ እንደዛ ፊትህ ደበረ? እኔ ሱራፊል ፊት እንደዛ ልናገርህ ምናምን ስላልፈለግኩ ነው፣ እንደውም ብዙ ያልተናገርኩ ራሱ እና ልክ አልነበርክም። የምታሳየን ነገር የፊትህ ሪያክሽን ጥሩ አልነበረም። ደስ አላለህም። በጓደኛችን ፍቅረኛ መያዝ ደስ ሊልህ ነው የሚገባው። ስታሳየን የነበረው ስሜት በጣም የሚያስጠላ ስሜት ነበር። ምንድን ነው የደበረህ? ለምንድን ነው እንደዛ የሆንክበት ምክንያት ስራ እርግጠኛ ነኝ እኔ የሆነ አይል ስራ ሄዶ ደክሞት ደብሮት ራሱ ቢመጣ እንደዚህ አይነት ሪአክሽን አያሳየን። እንዴት ምን አይነት እንትን ነው? በጣም የሚያስጠላ ነገር ነው። አንደኛ እሱ አለ፣ ሱራፌል አለ፣ እኛ ጓደኞች አለን። እንዴ ቢደብርህ እንኳን ለዚች ልጅ ብለ እንደዚህ አይነት ፊት ልታሳያ? እኔ በጣም ስለደበረኝ ነው ይህንን እየተናገርኩ። በቃ ስራ ነበረ። ምንድን ነው የምትልኝሽ? ምንድን ምን አደረኩ? ምን አሁንም እየተከራከርኩ ሆኔ እና አንሳ ብንልማ ሌላ ነገር እኮ ለምን ፍቅረኛ አላት አልክ ብለን እኮ ማንሳት እንችላለን መከራከርም እንችላለን። እኔ ይኸውልህ፣ አሁንም ቢሆን እኔ አሁንም ቢሆን በቃ ይሄን እንደምትሉ ስለገባኝ፣ በቃ ሌላ ነገር አስበህ ነው ምናምን ልትሉ ስለሆነ ስለገባኝ፣ ይኸው ሁሉም ማወቅ አለበት መታወቅ አለበት። ይኸው ቤተሰቦችም ይወቁ። እኔ በቃ ምንም አልደበረኝ እና እኮ ካልደበረ ለምን እንደዛ አደረገ? መብት ይቁኑ ምንም እኮ አላረኩ አይደለም። ምን አት ምን አበላሸሁት? በቃ ስናወራ በሰዓቱ ሲጀምር በጣም እሱንም ዲስሪስፔክት እያደረግከው ነበረ። እኛንም በጣም አዋርደህን ነበር። በጣም አንደኛ በቃ ለሱራፊል ትናንትና ከእሱ ጋር የሆነ የሆነ ነገር ተዋዋላችሁ እና እኔም እንደዛ ማለት አልነበረባችሁ። በቃ ቪዲዮውን እኮ ከአዲስ ምዕራፍ ጀምሬ ምናምን ምናምን ብለሽ እኮ ለቀሽዋል እኮ ቪዲዮውን እኮ ማየት ይቻላል እኮ እንዴት እንዴት ስታደርጉ በቃል ቻልኩም ትያችሁ ይርኩ ምን አረግናኛ ጀራፍ እኮ ተፈልጋለህ ምን አረግናኛ እኛ ምን አረግነን

አብረን እንደት ሆነ ማድረግ ነግሬሀለሁ። እኔ እኮ አይመለከተኝም። አሁንም ቢሆን እኮ ትናንት የእዛን ላይ ትለህ ሥራ ነው የመጣሁት፣ ሥራችንን ሠርተን መሄድ ስላለብን ነው። እንደ ቆይ ታዲያ እኔ እሄዳለሁ። እሺ መጀመሪያ እኔ ከእሱ ጋር መሆኑ የሚያስደስት ነገር አለ። ሁሉም ደስ ብሎ፣ ግን እኔ አልከፋኝም። እንኳን ደስ አለሽ አልኩሽ እኮ። እሱ አይ ጀመር መጨረሻ ነው። እኔ እኔ ምን እንትን አናግረኝ፣ ለምን በስነ ስርዓት እኔ እኔ ምን ምን ለምን ትላለህ እኮ። ሀሳባችሁ የመጣችሁበት ኢንቴንሽን ገብቶኛል። አዎ

ነው ለምን እንደነው የምትዋሸኝ? እኔ አላውቅህም። እንደዛ አይነት ፊት እያሳየን ማየት ግንዛቤ እንዲኖረን ነው የምትፈልገው? ጋር ልጁ ዲስፔክት እያደረከው በሰው ፊት ካንተ ጋር መከራከር አንፈልግም። እዛ ጋር ስንከራከር ለሱ ተደርበን የተከራከረ ነው የሚመስለው። ስለዚህ አንተ ጓደኛችን ነው ወሬት፣ ስለዚህ ብቻን እናውራ ብለን ነው እንጂ እዚህ ጋር እንድንከራከር ደንፉን እንድጮህብን ምናምን እንድትናገረን ምናምን አይደል። በቃ እዛ ሰው ፊት ማውራት አላቃተንም፣ ግን ጓደኛችን ነው። በቃ እንዴ! በቃ እዛ ጋር የሆነ ይሁን ችግር የለውም፣ ይለፍ እና ብቻውን አግኝተን እናወረዋለን በሚል ነው ዝም ብለን። ስለዚህ ደግሜ ምን ነገር ምን መሰለ የዛን ቀን የተፈጠረው ለስራ ነበር የመጣሁት። በጣም ተንዛዛብኝ ነገሩ ወዲ ያለው ምናምን ስትባባሉ በጣም የመሄድ ነበረብኝ። ጥዬው አይባልም። ደግሞ ስራ መቅደም ነበረበት ነው። በደብቅ አስደበርኩሽ፣ ይቅርታ። ሲጀመር አትወራጭ፣ አንድ ነገር ልንገርህ። ያስረዳሁሽ ነው። ምንም አልተወራጨውም። በቃ ከተረዳችሁ ተራ ነው ነው። ሁሉም ሰው በጣም ተቀይራል። እልል ማለት ነበር እንዴ? እንደዚህ ምን ሆነ ነው? ተቀይራል በጣም ምንድን ነው እንኮ አልገባኝም። ምንድን ነው ነው? ችግር ከእሱ ነው ችግር ከሷ ነው ችግር እኔ አልገባኝም። እየተከራከርክ ነው ምንም እንዳላጠፋዘው ሰው ማለት እንደዚህ ዲፕ አንተዋወቅም። በቃ አብረን የሆኑ ስራዎች ምን መጣ? የዛን እለት ለስራ ነበር አይደለም? እሺ ለስራ ተከታተለ፣ ለስራ ተከታተለ እንጂ ልጁ መጣ ናፍቆትን ለማግኘት። እንዴ እኮ እንደዛ መንዛዛት ነበረበት? ስራ ነው፣ ስራ ነው የሚበልጠው ወይስ የእነሱ ፍቅር? እነሱ ማገናኘት የሆነ ነገር ተፈጥሮ ነው የመጣው ጭራሽ ልታጋግል ነው። በቃ አስረዳቸው፣ ማንም አላጋጋለም። እዛ ጋ የጋለውን ነገር አብርደን እንድትል ያረግን አሁን ረጋ ብለን እንድናወራ ነው እንጂ እዛ ጋ ግለት ፈጥሮ መለያየት ማንም አላቃት ነው። እንደ አነጋገር ቢሆን ግለት ግለቱን የፈጠራችሁት እኮ እናንተ ናችሁ። በግድ ካልሳቅ፣ በግድ ካልተጫወት ግድ የታረጋችሁት። እሺ አትሳቅ፣ ኖርማል ሁን ያልኩት እኔ ምንም አላልኩም። አሁን ለማንኛውም ማለት ነው ባጭሩ ምንድን ነው ያስደበረ ያስደበረህን ቀጥታ ተናገር። ሁለተኛ ነገር ደግሞ ሁለተኛ ሱሬ ፊት አንድ ነገር እንድትል አልፈልግም እኔ። እሱ ሲናገርህ አንተን ይደብረኛል። አንተም እሱ እንድትናገረው አልፈልግም። ገባሃ? እኔ ያው ምን ብዬ እየተናገርኩ ሱራፊት ተናገርለዋለሁ። እኔ ምን እንደም እንድነው እናገረው? ምን አለ በቃ የምታሳየው ፊት ምናምን በጣም ጥሩ አይደለም። በቃ ምንድነው ችግሩ? ችግርህን ተናገር በቃ። እንዴ ከሱሬ ጋር እኔ ምን ሌላ ጻባለ እንዴ? እሺ እውነቱን ልንገርሽ። አዎ በቃ ስራ ያበላሻል እንደዚህ አይነት ነገር በቃ። ማለት ሪያሊቲው ስነግርሽ ስራ በጣም ነው የሚያበላሽው። በቃ እንደዚህ ሪሌሽን፣ እንደዚህ እንትና፣ ይሄ ነው ማለት በስነ ስራ ስራ መስራት አንችልም። እነሷን እሷ ተቀበለዋለች። ስለዚህ አንደኛ ሰው ቀላቅሏል እኮ ስራ አብረን ነው በጋራ ነው የምንሰራው። ስራ እኮ አይደል? በግሏ ነው እንዴ የምትሰራው? ስራው አይደል? እሱ ስራ ስራ ነው፣ ግን ዲስሪስፔክት አታርገውም። ምንም አላልኩም። እሷን የሆነ ነገር ስትል፣ እሱን የሆነ ነገር ስትል፣ ሰው ይደብራታል። ከዛ ሰው ከደበራ፣ ካንተ ጋር ትጋጫለች። እዚህ ጋር ደግሞ እንዲህ እንዲፈጠር አንፈልግም እኮ። በግል መገናኘት ይችላሉ እነሱ እኮ አይደል? በግል መገናኘት ይችላሉ ማለት አንተ አይደለም በግል ተገናኝ እያለ ግል ተገናኝ ከእኛ ጋር ተገናኝ ብለህ የምትወስንልኝ አንተ አይደለም። ምንም ወሰንኩልሽ እያልኩሽ ግራ መላ መላ እንዲመጣ እፈልጋለሁ። ለምሳሌ እኔ ደግሞ ስራ እንዲበላሽ አልፈልግም። እንዲመጣ አትፈልግም አንተ። ባጭሩ ነው ከቻለ እዛው ተገናኝታችሁ እንትን ብትሉ ደስ ይለኛል። እዚህኛ ፊት ለምን? በቃ ስራ ነው፣ እኛ የተገናኘነው ስራችንን ሰርተን ያለ መስራት እንችላለን። ምን እሱ ሌላ ነገር አይደል እንዴ? ምን አረገህ ነው? ካሜራ ሸፍኖ አይዝ ምን አይዝ ምን ይዝባል። ምንም ልንገባባ አልቻልንም። በቃ ምንም ማለት ራሱ አስተምሮ ምንም ለምን ደሞ እኔንም፣ ለመረዳት ሞክሩ። በቃ ለምን ደሞ አትረዱ? ለምን መጥፎ ሳቢ እንዲኖረኝ ታደርጋለች? እኔ ሌላ ግንዛቤ እንዲኖረኝ እያደረገኝ ነው። ዩናኤል፣ ለአንተ ነው። በጣም መጥፎ አመለካከት እየኖረኝ ነው። እያሳየኝ ያለው ነገር ሌላ ዩናኤል ነው። በቃ በጣም እየገመትኩ ነው። ባይዘው እኔ እኮ ነገርኳቸው። ያልደብ ሰራን አን ሰራማ ይሄ ልጅ ቢመጣ ቢመጣና ከእኛ ጋር ቢሰራ ምን ችግር አለው? እሷ እኮ እሱ እንደሚመጣ እንዲመጣ የምትፈልገው ነው ያክል አንተ ምን እንድትመጣ ትፈልጋለች? ልጅ ጓደኛ ነች እንዴ፣ ለምንድን እንደ ነው ማትረዳት? እንዴ ፍቅረኛዋ ነው ልጅ። ከዚህ በኋላ ህይወት ውስጥ አለ እንዴ ህይወት ውስጥ አለ። እሱ ባለበት አንተ ናፍቆት ባለችበት ሁሉ ሱራፌል ሊኖራል። ይሄንን አምነህ መቀበል አለብህ። በቃ ከስራ ጋር ጋር ይሄ መገናኘት ምን አገናኘው ከስራ ጋር ተገናኘ። ለምን ይነካል? ጀስት አስተዋወቅንህ። በቃ አስተዋወቅናት፣ ብናት፣ ተዋወቅን፣ አወቁ ምናምን ነገር አንድ ላይ ሆኑ። ሌላ ምን አረግንኛ? እንደ ጓደኛ ተቀበለው እሷን እንደ እኛ እኮ አሁን ስራ ግዴታ

ለምን? ምን አድርጓል? ቆይ ምን እኔ ማላውቀው ነገር አለ? እኔ አባባልህ በጣም ነው የሚያስጠላው አባባልህ በጣም ነው ለዛ ነው ፀባይን ስለምናውቀውን ሲለወጥ የጠየቅንህ እንጂ ነው። ስራ አይደለም ነው ምንም። እኔ እናንተ ጋር መጣ ነበር እንገናኝ ነበር ካንቺ ጋር። አሁን ቤት አሁን ቤቴን ይገባ ይደብራል፣ ይጋፋብኝ

ግን አሁን ተው እሱ እሱ ክርክር አያስፈልግም። አሁን ባጭሩ ማለት ነው አንድ ልነግርህ የምፈልገው ነገር ምን እንደሆነ ታውቃለህ? ከዚህ በኋላ እኔ ካለ ስራ ፈላል ይሄን አምነህ ትቀበለህ። ወኔ ደግሞ ምን እሷ እንደ ፍቅረኛ ተቀበለዋለች፣ አንተም እንደ ጓደኛ ተቀበለው፣ እኛም እንደ ጓደኛ ተቀበለው። እኔም ወደው ነገር አንተ ካልወደድከው እንግዲህ በቃ ምን ጓደኛ። አንተ ደግሞ ይኸውልህ እንደ በቃ አልጠላሁትም እሱን ችግርም የለብኝም። አንቺም እንኳን ደስ አደረሰሽ፣ ደስ ብሎኛል። ግን ከስራ ጋር እንደዚህ አይነት ነገር ስለማይመች ነገሮችን ከስራ ውጭ አድርጉ። ትንሽ ልትረዳ ይሞክረን አስበ አንተ ከስራ ውጭ ነገሮችን አድርጎ ነው ፊት ለፊት አልተ ላይክ እንደ ባለፈው እንደ ተፈጠረ አይነት ነገር እንዳይፈጠር ለስራ ተገናኝተን እንደዚህ ሰርፕራይዝ፣ እንደዚህ እንትን ስሜት ምናምን ምናምን ስትሉ ስራ ሳንሰራ እየሄድን ነው። አሁን ትቀበላለህ አትቀበልም? ሱራ ፌልን ትቀበለዋለህ ወይስ አትቀበለው? ሲጀመር ተቀበልከውም አልተቀበልከውም አይመለከተኝ ማይመለከታይ፣ ገባህ? መቀበል ያንተ ፋንታ ነው፣ አለመቀበል ያንተ ፋንታ። ታዲያ ለምን ልታወሩ የምትመጣችሁ? እንደዚያ ካለው ለምን ለምን ደወለ? ለምንድን ነው ፊት የምትለው? በዚህ ሲቀጥል ደግሞ በጣም ዲስሪስፔክት ዲስሪስፔክት እያደረክ ነው የምታወራው። አልችልም መት የጓደኛችን ደስታ ነው። በቃ እሷ ከተቀበለችው የልጅ ህይወት ውስጥ ካመጣችው እኛ እንደ ጓደኛ ደስ ብሎ ነው ልንቀበለው የሚገባው። አንተ ለምን ይከፋል? ምን አይነት ፊት ነው የምታሳየው? እሷ ከሱ ስለሆነች ከፍቶ ከእኛ ተነጥለ ምናምን መቀጠል አትችልም። እኛ ደግሞ አንፈልግም፣ መቃቃር እንዲመጣ አንፈልግም። የሆነ ሰው መሀላችን በገባ ቁጥር ለምንድን ነው የእኛ ጓደኝነት እየሻከረ የሚመጣው? የሆነ ሰው የሆነ ነገር በመጣ ቁጥር እዚህ ጀማ ላይ የሆነ ነገር ይፈጠራል። ይች ልጅ እሱን አመጣችሁ በቃ ሱራፌል መጣ ቤት ያኔ ሲያመጣት ፊት ለምን አልደበረም? አሁን እዚህ ጋር እሱ ሲመጣ ለምን ደበረ? ያሳየኸን ፊት ልክ አልነበረ እያልክ ያለኸው እንደ ጓደኛ እንታስቦ ነው እማውራህን ነገር ሱራፌል ስለመጣ ደበረ፣ ችግር አለ ከሱራፌል ጋር ተረዳኝ እኮ አኳኋነህ እንደዛ ነዋ ዮኔል ተረዳኝ ነው ማለት፣ ለንግባባ ማንችለው። ለዚ ተረዳኝ አቋ፣ ሆነ ሁኔታ የዛን የሚያስረዳው እሱ ነው ወይ፣ ከሱራፊል ጋር የሆነ ኬዝ እንዳለህ ነው ወይ፣ እሷ ከእሱ ጋር መሆኗን አልፈለግከውም። በቃ እንደዛ ነው ያሳየህን ስሜት። እሱ ነው እንደኛ የተረዳ ነው። ከፊትህ እሱን ነው በጣም ተበሳጨህ፣ ደበረህ በጣም አሁን ስትቀር ነው የደበረኝ። እኔ እንደ ጓደኛ አክሰብት ማድረግ ያለብህን ነገር ማድረግ አለብህ በቃ ለእሷ ብለህ አንተ ባትወደው ራሱ የሆነ ነገር ግዴታ እናንተ እንዳረጋችሁትን ማሽቀባበጥ ማሽቀባበጥ አይደለም፣ ደስ ብሎ ደስ ብሎ ለተቀደደው። የዛን ሰዓት ከአንተ ጋር እንዳሁኑ መከራከርና መጨቃጨቅ አቅቶን አይደለም፣ ግን እዛ ጋር አሁን እሷን ወግነን ስንናገር ሱራፌል፣ ለም አንተ ነው ዲስሪስፔክት የሚያደርግህ። እዛ ጋር ደግሞ ይሄ እንዲፈጠር አንፈልግም። ጓደኛችን ለአንተ ያለው ግምት እንዲቀንስ አንፈልግም። ለዛ ነው ብቻህን አግኝተን እያወራን ያለ። ስለዚህ በስርዓት አውራ እኔ ነገ እኔ ከዚህ ከዚህ ውጪ ምንም እኔ በስራ ልደራደር፣ በቃ ስራ ነው። በድሮም ታቀኛለህ። በቃ ለስራ ስራ ነው የምሰራው በእንደዚህ አይነት ትርኪ ምርኪ ነገሮች ስራ እንዲቅንትን እንዴ! ነው ሪስፔክት የሚባል ነገር አለ። ለምን ለምን ችግር ችግር ችግር እዛ እንደዚያ ተናግረህ የሌላ አስደበርከኝ። አሁን ከእንደገና እዚህ ጋር ደግሞ ሌላ ነገር ነው የምታወራው። ሌላ ችግር ካለብህ ችግርህን መናገር ነው። ከዛ ውጪ ግን አይመለከትህም። እኔ ማንንም ላምጣ ማንን፣ አይመለከትህም። ሰማኛ፣ አይመለከትህም። ምንግባባይ፣ አይመለከትህም። አይመለከትህም። ከዚህ በኋላ ማንን እየፈለኩትን ሰው ማምጣት ይችላል። በሰላምን እያወራን ነው ምንም እኛ ይምጣ ይበላሽ ለአንድ ቀን ነው ስራ። ስራውን ያልኳ፣ ይበላሽ ለአንድ ቀን ነው የሚበላሽ። አሁን እዚህ ጋር እሷ መጣች። ከራስን አታውርድ በቃ። ምን ሆነ ነው መቃሽዎች፣ እንተው እሺ። ትንሽ እኮ ተረጋጋና እናወራለን። እሺ በቃ ነቃ በል። እምቢ ምን ሆነ ነው? አስብ አድንዝ። እሺ፣ እሺ፣ በቼ፣ እንተው። እኛም እንዲያናቅህም ይሁን አይደል? ምን ሆነ ነው? እኛ ሌላ ሰው ነው እንኩል ከእሷ ጋር አሁን ግጭት መጣ። አዮ መታች። እኛ ደግሞ እንድትመታ አንፈልግም። ምንም ጓደኛ ብንሆን መሻከር መሻከሩን አንፈልግም። እሺ ትንሽ ትንሽ ደቃስ ሰው ሌላ ስም ሌላ ጀጅ እንዲያደርግ እያደረክ ነው። ሰው ሌላ ነገር በሌላ እንግል እንዲያስብ እያደረክ ነው። ሰው አሁን ሰው ቤተሰቦችም ሌላ አመለካከት እንዲኖራቸው እያደረክ ነው

ዳውራ ብለ እንደዚህ ያረኩ ይህ በቃ ሂድ፣ በእናትህ፣ ብቻዬን ተው። ትንሽ ብቻዬን ማሰብ እፈልጋለሁ፣ እደውልልሃለሁ። እራስን አዳምድ መጀመሪያ። እኔ ልክ ነኝ ብለህ አታስብ። በቃ እኔ ልነግርህ የምፈልገው ነገር ይሄ ነው። በቃ ምንም እያረከሁ ያለው ነገር ልክ አይደለም። በቃ ወደ ራስህ ተመለስ። የሆነ ወይ የሆነ የቅናት መንፈስ ውስጥ ነው ያለው፣ ወይ የቅናት መንፈስ ውስጥ ነው ያለው፣ ወይ ደግሞ ሌላ ነገር ሌላ ኬዝ ያለ ነው የሚመስለው። ከእሱ ጋር እያረከሁ ያለው ነገር ልክ አይደለም። ወደ ራስ ተመለስ፣ እራስን አዳምጥ። እስኪ ምን ሆኜ ነው በል፣ ምን ሆኜ ነው በል። በቃ ለምንድን ነው እንደዚህ አይነት ስሜት እየተሰማኝ አለው? ለምንድን ነው እንደዚህ የማደርገው? ለምን ደበረኝ? በቃ የሆነ ነገር አለ እኔ እግዚአብሔር እነ እነግርሃለሁ እኔ የሆነ ነገር አለ። በቃ የሆነ እኔ የሚያሰብኩት ነገር አለ በራሴ ብቻ እራስህ ወስድ እና ቤተሰቦች ምንም ልንግባባ አንችልም። በቃ በዚህ አይነት ምንም ልንግባባ አንችልም። እሷም ቢሆን ከስራው ይበልጥ ከኛ ይበልጥ ያለውን ነገር ነው ሪሌሽን ምናምን የሚባለውን ነገር ነው ማስቀደም የምትፈልገው። ያው እኔ እንዳልኩት መጨረሻው ስራ ማበላሸት ነው እንደማይሆን እርግጠኛ ነኝ። እስኪ ለማንኛውም አብረን እናየዋለን። በጣም ደብሮኛል። እስኪ እኔን ብቻ ትንሽ ተረጋግቼ ከራሴ ጋር ላስብና ወደ ራሴ መለስ ብዬ ነገሮችን በደንብ ላስባቸውና አብረም የሆነውን እናያለን። ይቅርታን መጠየቅ ካለብን ይቅርታ እጠይቃለሁ። እኔ ችግር የለውም ብቻ ቤተሰቦች፣ እወዳችኋለሁ በቃ ቻውሽ።